መልከኞች የሚባሉት ክርስቲያኖች ናቸው። የመልከኛው የውቡ የክርስቶስ ልጆች ናቸውና እርሱ እንዲህ ተብሎ እንደተነገረለት በመጽሐፍ ሴኒ ላዩ እሙሉ ደጎ አለመህያው የእርሱ ውበቱ መልኩ የክርስቶስ እኮ ነው። መዝሙር 44 ላይ የክርስቶስ መልኩ ከሰው ሁሉ መልክ ይበልጣል። ላዩ ውበቱ ምን ማለት መስላችሁ? ላይ የታምራቱ ላይ የትምህርቱ ብለው ተርጉሞት አላባቶቻቸው፣ የታምራቱ ውበት የትምህርቱ ውበት። እንደኔ ትምህርት ደረቅ ትምህርት አይደለም፣ ልብን የሚያለዝብ ያዘኑትን የሚያረጋጋ የተሰበሩትን የሚጠግን የጠፉት የሚፈልግ ለደከሙት ኃይልን የሚያስጠጥቃቸው ድውያንን የሚፈውስ ሙታንን የሚቀሰቀስ ነው የክርስቶስ ትምህርት። ስለዚህ ምን ይባላል ለየ ትምህርቱ ያማረ ነው አንከሩ ምህሮቶ ሳይሳፉ ነገረ ቃሉ ወጣይ መነገሩ ሶስት ነገር ነበረው ክርስቶስ ሲያስተምር፣ ሳይሳፍ፣ የአንደበት ቅልጥፍና፣ ሞገሰ ቃል፣ የቃሉ መፈራት መከበር፣ ግርማ አይ መነገር፣ የአንደበቱ መጣፈጥ እየፈጠነ ሰው የሚገርማችሁ ቸኩሎ ሲናገር ግርድፍድፍ ያደረገ ቸኩሎ ሲናገር፣ ሲዘገይ ደግሞ ቀልብ ይነዝበታል። ነገሩ ሳይሳፍ ቀልጠፍ ቀልጠፍ ቀልጠፍ ብሎ መናገር አለበት። ሰለስቱ ምዕት በቅዳሴ በቅዳሴ አይደለም ሃይማኖተ አበው ምዕራፍ 22 ላይ እንዲላለሁ ለቄሱ ሲናገሩ ቄስ ማለት ይላል ወኩን በሊሃ ልሳን አንደበትህ የተሳለ ይሁን። ለብላቢ ያትሁን ማለት ነው። አስረግጠህ የምትናገር አስረግጠህ የምታነብ አንደበት የተሳለ የተሳለ ይሁን፣ ቀልጣፋ ሁን ካህን እያለ ያውገ የተሳለ ልሳን ይኑርህ። የተሳለ ልሳን ኑሮ ስትናገር ደግሞ ወበልቡና ይላሉ እዚያው ሰለስቱ ከማስተዋል ጋር ቸኩለ ስትናገር ምስጢር እንዳትስት ሰው እንዳታሰናክር። ከፍጥነት ጋር ምን ይኖራ አለ ደግሞ መደመጥ ጣይመ ነገር በነገር ልባብነት ግን አይመጣም። ይሄ በተጥባበ ነገር አይመጣም። በቅዱስና ክርስቶስ ስለዚህ ፈጥኖ እየተናገረ ረቸኮልክብን አያሰኝም። ይፈራል። ደሞኛ ሁላችሁ አስፈርተን ስንናገር ይደርቅብናል። ምን ይገርምናል? ምን ይጎልናል? ጣይመ ነገር አለዝበን ስንናገር ደግሞ እናጫውታለን። ስንል ደግሞ ይበላሽብናል። ሰው እየተበላሸ ያለው ዝባዝንኬውን ይባላል ደግሞ ሞገሰ ቃል ደግሞ ይጎለናል፣ ክብር ይጎለዋል፣ ወርደን እንገኛለን ማለት። ክርስቶስ ግን ሦስቱን ያካትት ነበረ። ላሄ ትምህርት አለው፣ ላሄ ታምራት አለው። አዝኖ ይፈውሳል፣ አዝኖ ያስነሳል፣ አዝኖ ያመሳል ማለት ይመግባል፣ አዝኖ ያስተምራል። የቻለውን ሁሉ አይናገርም፣ ያወቀውን ሁሉ ያስተምርም። አዝኖ ነበር የሚያስተምረው። ለማይነገረው አይነገርም።